በበጀት ዓመቱ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ያስገኘው ውጤት ከፍተኛ መሆኑን የገለጹት የገንዘብ ሚኒስትሩ አህመድ ሽዴ የዋጋ ንረትን ከመቆጣጠር ጀምሮ የውጭ ምንዛሬ ግኝትን ለማሳደግ የሚያስችሉ እርምጃዎች መወሰዳቸውን አመላክተዋል። በዚህም አመርቂ ውጤቶች ተመዝግበዋል ይላሉ። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። የኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው ከባለፉት ወራቶች አሁንም የቀነሰበት ሁኔታ ነው ያለው ይሄ አጠቃላይ የመጣው ፈጣን እድገት እንዲሁም ኢንፍሌሽንን ለመቆጣጠር የተደረገው እርምጃ ውጤታማ መሆን መጀመሩን የሚያሳይ ነው ማለት ነው። የገቢ አቅማችን በማሳደግ ረገድም ጥሩ ውጤት ነው እየመጣ ያለው። ሌላ የመንግስት ልማት ድርጅቶች አፈጻጸምም በጣም ጥሩ ነው ያለው። አጠቃላይ የመንግስት ልማት ድርጅቶች በኢአይኤች ስር ተደራጅተው ሪፎርም የተደረጉ የኮርፖሬት ጎቨርናንሶች እንዲሻሻል አጠቃላይ ዘንድሮ ያላቸው የገቢ አቅም በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ ምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛሪ ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በሚታዩበት ጊዜ በጣም ጥሩ ውጤት ያለበት ነው። ከኢትዮጵያ በዳሪዎች ኮሚቴ ጋር ሲደረግ በነበረው ድርድር የ3.5 ቢሊዮን ዶላር የዕዳ ፎይታ ላይ በመርህ ደረጃ ከስምምነት መደረሱንም ሚኒስትሩ ገልጸዋል። ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የሶስት ነጥብ አምስት ቢሊዮን ዶላር የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄኛው በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል፣ ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄድ ይሆናል። ይሄ የዕዳ ጫናችንን በመቀነስ ረገድ በዚህ አመት በጣም ትልቅ ውጤት የመጣበት አመት ነው ማለት ይቻላል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሪ ተመን በገበያ እንዲወሰን በመደረጉ በገቢ ምርትና በማህበረሰቡ ላይ የሚያስከትለውን ጫና ለመቋቋም የሚያስችል ከፍተኛ የድጎማ በጀት በመመደብ መሰራቱንም ገልጸዋል። በማዳበሪያ በከፍተኛ ደረጃ ደጉመናል። ነዳጅ በከፍተኛ ደረጃ ደጉመናል። የምግብ ዘይት፣ የመድኃኒት መሰረታዊ የመድኃኒት አቅርቦትን ደጉመናል። የመንግስት ሰራተኞች ደሞዝ ተጨምረዋል፣ በከፍተኛ ደረጃ ማለት ነው። እንዲሁም በአጠቃላይ በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከተ እንዳይከሰት የምግብ አቅርቦት በማሻሻል ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። የተሟላ ማክሮ ኢኮኖሚ ማሻሻያው በጥሩ አፈጻጸም ላይ እንደሚገኝ ያነሱት ሚኒስትሩ ማሻሻያው ተጠናክሮ እንዲቀጥል ቀጣይነት ያላቸው ስራዎችም ማከናወን ያስፈልጋል ይላሉ። ግብርና በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም ማሻሻል ላይ በጣም ከፍተኛ ውጤት የመጣ ያለበት ሁኔታ ነው ያለው አጠቃላይ ሌሎች የአገልግሎት ዘርፍን በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም በጣም ከፍተኛ ነው። ስለዚህ ዋናውን ኢኮኖሚ ማሻሻው ተጠናክሮ እንዲቀጥል የምርታማነትን የማሻሻል ጉዳይ፣ የንግድ ስርዓትን የማሻሻል ጉዳይ፣ የኤክስፖርት የማሳደግ ጉዳይ፣ ገቢያችን የማሳደግ ጉዳይ፣ የውጭ ቁጠባን እና ውጤታማነትን በማሳደግ ረገድ፣ የመንግስት ልማት ድርጅቶች አፈጻጸም በማሻሻል ረገድ የተጀመሩ ስራዎች ተጠናክሮ መቀጠል ያለባቸው መሆኑ ነው ከመግባባት የተደረሰ ያለው።